ጤና ይስጥልኝ የቂርቆስ ቲዩብ ተከታታዮች ዛሬ ጥቅምት 15 ቀን 2018 ዓ.ም እለቱን ምክንያት በማድረግ ሁለት ዋናው አብይ ነገሮችን እናስታውሳለን የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰበካ መንፈሳዊ አስተዳደር ጉባኤ በአዋጅ የጸደቀበት ቀን ጥቅምት 15 ቀን 1965 ዓ.ም መሆኑን ለማስታወስ የዛሬ 53 ዓመት ማለት ነው። በሁለተኛ ደረጃ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰበካ መንፈሳዊ አስተዳደር ጉባኤ በአዋጅ እንዲጸድቅ ትልቅ አስተዋጽኦ የነበራቸው እና በወቅቱ የጠቅላይ ቤተክህነት ዋና ስራ አስኪያጅ የነበሩት ንቡረ እድ ኤርምያስ ከበደ ወልደ ኢየሱስ በስጋ ሞት ተለይተው ስርዓተ ቀብራቸው የተፈጸመበት ዕለት ጥቅምት 15 ቀን 2010 ዓመተ ምሕረት መሆኑ የዕለቱ መገጣጠም በሰው ሰውኛ እንደ አጋጣሚ ሳይሆን እንደ እግዚአብሔር ፈቃድ ልዩ ምስጢር ያለው ስለሚመስለን ዜና ሽኝት ክቡር ንቡረ እድ ቄስ ኤርምያስ ከበደ ወልደ ኢየሱስ በተወለዱ በ82 ዓመታቸው በዕለተ ሰንበት ቅዳሜ መስከረም 20 ቀን 2010 ዓ.ም በአዲስ አበባ ከተማ ከቀኑ በ9 ሰዓት ላይ ሕያዊት ነፍሳቸው ከክቡር ስጋቸው በሰላማዊ እንቅልፍ በስጋ እረፍት በይባቤ መላእክት ወደ ፈጣሪዋ ተመልሳለች። በዛሬ ዕለት ጥቅምት 14 ቀን 2010 ዓ ም በመኖሪያ ቤታቸው የጸሎት ስርዓት ከተፈጸመ በኋላ ወደ መካነ እረፍታቸው ወደ እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተ ክርስቲያን ከቀኑ በ11 ሰዓት ላይ የሚሸኙ ሲሆን የግብዓተ መሬቱን ስርዓት ደግሞ በነገው ዕለት ረቡዕ ጥቅምት 15 ቀን 2010 ዓ ከቀኑ በስምንት ሰዓት የሚፈጸም ይሆናል። በዚህ በዓል ላይ ለምትገኙ የመንፈስ ወንድሞቻቸውና እህቶቻቸው ክቡር ንቡረ እድ ቄስ ኤርምያስ ከበደ ወልደ ኢየሱስ ሲኖሩበትና ሲያስፈጽሙት በነበረው ሥርዓት አይነት በኢትዮጵያዊው ነጭ የሀገር ልብስ አለባበስ ሽኝቱ እንዲሆንላቸው ያሳሰቡ መሆኑን በአክብሮት አጥብቀን እንገልጻለን። ኪዳናዊት ባለቤታቸውና ኪዳናውያንና ኪዳናውያት ቤተሰቦቻቸው በሐምሌ 2005 ዓ.ም ንቡረ እድ ኤርምያስ ከበደን በአካል በማግኘት ቃለ መጠይቅ ያደረኩላቸውን የመጀመሪያውን ክፍል በዛሬው መርሃ ግብር ይዤላችሁ ቀርባለሁ። ስለምትከታተሉ እግዚአብሔር ይስጥልን። ይህን ቃለ መጠይቅ ለማድረግ ይህንን እድል ስለሰጠን እግዚአብሔርን እናቱንም አመሰግናለሁ። አሁን ለቀረበው ጥያቄ እርግጥ መልስ እሰጥ አለው። ነገር ግን ይህንን የምትመለከቱ ሁሉ እንድታውቁት የምፈልገው የእያንዳንዳችን ምንነት እና ማንነት በኢትዮጵያ የእግዚአብሔር መንግስት ዘንድ የታወቀ ነው። ያንን ለማሳወቅ ነው። እኛም ይህን አገልግሎት እያካሄድን ያለ ነው። ያም ምንነታችንና ማንነታችን የእግዚአብሔር ልጆች መሆናችን ሁላችን ወንዶችም ሴቶችም። ግን ምናልባት ይህንን አገልግሎት በምንሰጥበት ጊዜ እያንዳንዳችን ማንነት በሰብአዊው መልኩ ሊታወቅ የሚገባ በመሆኑ በዚያ መልክ ይህንንም እሰጣለሁ ማለት ነው እና ይሄ እውነታ በእያንዳንዳችን በሁላችንም ዘንድ የታወቀ መሆን አለበት፣ ዋና ጉዳይ ነው። ምክንያቱም ይሄ ጥያቄ የኔን ማንነት ምንነት በሰውኛው መንገድ ማወቁ እንዳልኩት ለራሴ የሚያስፈልግ አይመስለኝም። ዋናው ነገር ደግሞ ይህንንም የምለው ነገሩ ወደ እኔ የኔን ማንነት በተለይ በማወቁ በኩል እያንዳንዳችን እንዲህ አይነቱ ትኩረት እንዳይሰጥበት፣ ቁም ነገሩ ዋናው እግዚአብሔር ከነናቱ ያቺው ኢትዮጵያ የምንላት ድንግል ማርያም ምን እንድንሆን ነው የሚፈልጉት እና እዚያ ላይ እንድናተኩር ነው። አሁን በዚህም ቃለ መጠይቅ በኩል የምናካሄደው እያንዳንዳችን የራሳችንን ይሄንን ከእግዚአብሔር ከእናቱም ያገኘነውን ምንነታችንን ማንነታችንን አውቀን የራሳችንን ለዚያ እንድና በቃ ነው ዋናው መልእክቱ፣ እንጂ እኔን በግል የእኔን ማንነት ወደ ማወቁ ትኩረት እንዳይሰጥበት አደራ ለማለት ነው። ይህንን በቅድሚያ ያልኩት። ይህን ካልኩ በኋላ እኔ ያው የተወለድኩት በአዲስ አበባ መካነ ሰማያት ቅዱስ ቂርቆስ ሰበካ ውስጥ ነው። የተወለድኩበትም ጊዜ ፋሽስት ኢጣሊያ ኢትዮጵያ በገባበት በ1928 ዓ.ም በሐምሌ ሦስት ነው እና በዚህ ልደቴ ያው ከህፃንነት ጀምሮ በወላጆቼ ቤት ያው በእግዚአብሔር በኩል ለእኔ የተወሰነውን የህይወት ጎዳና የጀመርኩበት ነው። ምናልባት በትምህርት በኩል ሳየው ከወላጆችም እንደተነገረኝ እኔም በኋላ እየተረዳሁት እንደሄድኩ እንዳየሁት እግዚአብሔር አስቀድሞ በነቢያት የተናገረው አለ። ይኸውም እኔው ነኝ ማስተምራቸው፣ እግዚአብሔር እንወቅ ብሎ ሰው ሰውን ለወንድሙ እህትም ለህቷ አያስተምሩም። እኔው ይውራሴን ማስተምራቸው ያው ስርአቴን፣ ህጌን፣ ቃሌን በየልቦናቸው አለሁ በየህሊናቸው አሳድርባቸው በሚል እኔውን ማስተምራቸው ብሎ በተናገረው ቃሉ መሰረት ሳየው ከሰው እንደ ተማርኩ አይደለም ራሴን የምቆጥረው። ምንም በትምህርት ቤትም ቢሄድ ምንም አስተማሪዎችም ቢኖሩ ራሴን ያገኘሁት የምቆጥረውም በዚህ ቃሉ መሰረት እያንዳንዱን በእግዚአብሔር መልክ የተፈጠረ ሰብአዊ ፍጡር ከእኛ አንዳንዱ ሆነ በተባለው በዚያ መልክ የተፈጠርን እንደመሆናችን ከእኛ አንዳንዱ ሆነ ያሰኘንም ይሄ ከእግዚአብሔር የተማርንበት ትምህርት ስለሆነ ከህፃንነቴ ጀምሮ ሳየው ከሰው በኩል የሚሰጠውን ትምህርት ሳይሆን እግዚአብሔር በውስጤ ያሳደረውን እንደማንኛውም ማነኛውም ሰብአዊ ፍጡር ማለት ነው። ይሄ ለሁላችንም የተሰጠ ጸጋ ነው። በዚህ አይነት እኔም እንደማናቸውም ሰው ከእግዚአብሔር የተማርኩትን ነው እንደ ትምህርት አድርጌ ቆጥሬ እስከ ዛሬ ተቀብዬ እየሰራሁበት ያለሁት እና በትምህርቱ ደረጃ መቼም በዘመናዊው በስጋዊው በኩል ያው በኋላም በቀዳማዊ ኃይለ ሥላሴ መካናዊ ምሮ ውስጥ ያው በማታ ትምህርትም በሌላውም እያደረግኩ በህግ ትምህርትም በኩል የተቻለውን ያህል ያው ጨርሼ ካፄ ኃይለስላሴም ያው የማይርግ ምስክር ወረቀቱን አግኝቼ በዚህ አይነት ነው ያሳለፍኩት የልጅነት ጊዜ መቼም ብዙ ነው፣ ሰፊ ነው። በልጅነት ጊዜ ውስጥ የሚሆነው ግን ባጭሩ በዚህ ረገድ ያለው ይሄ የሚበቃ ይመስለኛል። የእያንዳንዳችን ህይወት የእግዚአብሔር ስራ የሚገለጥበት ነው። ብዙ ሰው የራሱ የህይወት ታሪክ ያለው ይመስለዋል፣ ነገር ግን አይደለም። እኛ የየራሳችን የህይወት ታሪክ የለንም። የያንዳንዳችን፣ የሁላችንም፣ የእከሌ የእከሊት የማንም አይባልም። ሰብአዊ ፍጡር ሁሉ የእያንዳንዱ በህይወቱ የሚሆነው ሁሉ የእግዚአብሔር ታሪክ ነው። ያም ህያው ታሪክ ማለት ነው። ስለዚህ የራሴንም ሳየው የኔ የግሌ ነው፣ በራሴ ኃይል የሆነ ነው ብዬ የምለው ነገር የለም በእኔ እግዚአብሔር እያደረገ ያለው እንደማንኛችንም ማለት ነው። የእኔ የተለየ ነው ማለት አይደለም። ግን ሁላችንም የእግዚአብሔር ስራ ነው እና በትምህርት ቤት ገና እያለሁ ዳግማዊ ምኒልክ ትምህርት ቤት፣ አሁን ምናሴ መከራ ደስታ ለምን ረታ የሚለው የመጀመሪያው መጽሐፌንም የጻፍኩት የሐረር መምህራን ማሰልጠኛ ሄጄ በነበረበት ገና በ18 ዓመት ዕድሜ ነው። ከዚያም ያው የእግዚአብሔር ፈቃዱ እንደው በትምህርት ዘመናዊ ትምህርት እንድቀጥል አልነበረም እና ያው ስልጣነ ክህነቱም ሁሉ ስላለ በዲቁና ጀምሮ በዚሁ በቅዱስ ቂርቆስ በተወለድኩበት ሰበካ ቤተ ክርስቲያን አገልግሎት ፈጽም ስለነበረ እና ወላጆች የሚያዩ ካህናት ስለሆኑ የአባቴንም ውርስ የሆነውን ክህነቱን መያዝ ፍላጎቴ ስለነበረ በዚህ በዚህ ምክንያት በሥጋዊ ትምህርት በኩል ለመቀጠል ሙከራ አድርጌ ነበር። ግን የእግዚአብሔር ፈቃድ ሳይሆን ቀርቶ ወደ ስራው ዓለም በተለይ ተማሪ ቤትም እየነሳለሁ ብዙ ጊዜ በጦማረ ሕዝብ በአዲስ ዘመንም በተለይ በዛሬቱ ኢትዮጵያ ላይ ብዙ አርዕስቶችን እያያዝኩ እጽፍ ነበር እና እዚያም የዋና ዋናዎቹ ትዝ የሚሉኝ ኢትዮጵያና ኢትዮጵያዊነት የሚለው ሁሉ በዚያን ጊዜ አዲስ ዘመን ለወጣት ትውልድ የሚል እንዲህ እንዲህ ያሉ ተከታታይ የሆኑ ጽሁፎች፣ ድርሰቶች የሚቀርቡበት አርዕስት እያያስኩ በጦማረ ሕዝቡ አምድ ላይ እና በዚያ በዚያ ምናልባት በምናሴ የመከራ ደስታ ለምን ረታ የሚለው መጽሐፌም በዚያ በዚያ ምክንያትም ይሆናል ብዙ ጊዜ በመንግስት በኩል ያሉትም ባለስልጣኖች ስላወቁ በዚህ ምክንያት አስራ ሁለተኛ ክፍል እንደጨረስኩ በመጀመሪያ ማስታወቂያ ምሉክ መስሪያ ቤት ማስታወቂያ ሚኒስቴር በዚያን ጊዜ የሚባለው እዚያ ውስጥ ገብቼ እንድሰራ ተጠይቄ ወዲያው ስራ ጀምሬ በዚያ ነው እንግዲህ ስሰራ የቆየሁት። ግን እንደው ስራ መጀመሪያ ከሌሎቹ በቀርበረፍት ጊዜም አንዳንድ ቦታ በክረምት ሲሆን ሰራ ነበር። ነገር ግን ትዝ የሚለኝ እንደ ዋና ስራ ጀመርኩበት ብዬ የምለው የኢትዮጵያ አየር መንገድ መስሪያ ቤት ነበር። እዚያም የሚቀርበው ፈተና ሲገቡ ቀላል አልነበረም። ከብዙዎች መካከል እኔ ጥሩ ውጤት ስላገኘሁ በዚያን ጊዜ የመጀመሪያ ስራ የጀመርኩበት የኢትዮጵያ አየር መንገድ ነው። ግን እዚያም ብዙ አልቆየሁም። ወዲያው ወደ ማስታወቂያ ሙሉክ መስሪያ ቤት በዚሁ በትርጉም ስራም በንፋስ ድምፅ ላይ መናገርም ያንን ሁሉ ገብቼ የሰራ ነበር እና እዚህ አይነት በኢትዮጵያ መንግስት ውስጥ በዚህ በቤተ ምልክና በተባለው ክፍል በልዩ ልዩ መስሪያ ቤቶች ውስጥ ከማስታወቂያ ምሉክ በኋላም በንግድና ኢንዱስትሪ ፕላን በሚባለው ሙልክ ውስጥም እዚያ ውስጥ ገብቼም ሰርቼ አለሁ እና በእግዚአብሔር ፈቃድ መቼም ከዚያን ጊዜ ጀምሮ ከህፃነት ጀምሮ በአገልግሎት እንድቀጥል እግዚአብሔር ፈቃዱ የሆነው ይኸው ኢትዮጵያ እግዚአብሔር መንግስት በምንላት የእሱ መንግስት ውስጥ በቤተ ክህነቱም በቤተ መልክናውም በቤተ ህዝቡም በሁሉም ዘርፎች ውስጥ እንዳገለግል ነው እግዚአብሔር ፈቃድ ሆኖ ሳገለግል የቆየሁት። እንዳልኩት በቤተ ክህነቱ በኩል ያው በድቁና ሳገለግል ከቆየሁበት በዚህ ቅዱስ ቂርቆስ ከዚያም ከፍ ባለው ሁኔታ መቼም የቤተ አባቴም ገበስ ቤተ ክርስቲያኑን ያቋቋሙት የመሰረቱት እሳቸው ስለነበሩ አባቴም የሚያገለግል ነበር፣ መምህር የከበደ ወልደ ኢየሱስ እና እሱም በኢትዮጵያ የእግዚአብሔር መንግስት ውስጥ በቤተ ክህነት ከሚያደርገው አገልግሎት በቀር እንዲያውም በይበልጥ በቤተ መልክናውም በቤተ ህዝቡም ውስጥ እየተመረጠ ዳኝነትም ቢሆን እስከ ከፍተኛ ፍርድ ቤት ዳኛ ሆኖ በዚሁ በክህነቱም በቤተ ክህነት በዚሁ በቂርቆስ እያገለገለ፣ በቤተ ህዝቡም ያው የህዝብ እንደራሴም እየሆነ በብዙ ማህበሮች፣ ድርጅቶችም በኩል በሦስቱም ውስጥ ሲሰራ የነበረ ሲሆን እኔም ያንኑ ፈለግ በመከተል ነው። ቤተክህነቱም ያው ከቅዱስ ቂርቆስ ቤተክርስቲያን ከድቁናውም በኋላ ያው ቅስናውን ተቀብዬ በቅስናም ሳገለግል ከዚያም በእግዚአብሔር ቸርነት የቤተክርስቲያኑም አስተዳዳሪ እስከ መሆን የደረስኩበት ነበር። ከዚያም አልፎ ያው የታህሳስ ግርግር በነበረበት ጊዜ በነ መንግስቱ ነዋይና ገርማሜ ነዋይ የተባሉት ያው በተነሱበት ጊዜ በዚያን ጊዜ ያው ብዙ አደጋ ነው ሀገራችን ላይ ደርሶ የነበረም ያም የእግዚአብሔር ማስጠንቀቂያ እንደሆነ ተረድቸዋለሁ እና ከዚያም በፊት ያው ብዙ ጊዜ በነበርኩበት በቤተ ክህነቱም ወይም በነበር ሌላውም በቤተ ምልክናውም ሁሉ በነበርኩበት ጊዜ ስለ ኢትዮጵያ ጉዳይ ብዙ የሚያሳስበኝ ነበር እና ለምን እንደሆነ ያው እግዚአብሔር ነው የሚያውቀው። ይሰማኝ ስለነበረ ሰጋ ስለነበረ፣ አጠገቤ ላሉት ጠገባቸውም ማገለግል የነበረው ፈልገውኝ በጸሐፊነት በልዩ ጸሐፊነት አቶ መኮንን ሀብተወልድ የሚባሉት ማስታወቂያ መልእክት ውስጥ በንግድም እና ኢንዱስትሪ ፕላን መልእክት በተባለው ውስጥ እሳቸውም በአፄ ኃይለ ሥላሴ መንግስት ጊዜ ከፍ ያለ ስልጣን የነበራቸው ሰው ስለነበሩ በእሳቸው አማካይነት በቃል ብቻ አይደለም፣ በጽሁፍ ጭምር እያቀረብኩላቸው ራስዎም፣ እንዲያውቁት አፄ ኃይለ ሥላሴም ጃንሆይም እንዲያውቁት በሚል በጽሁፍ እያደረግኩ ብዙ ማሳሰቢያ ማስታወሻ አቀርብላቸው ነበር። ማለት የኢትዮጵያ ጉዳይ የእግዚአብሔር መንግስት ስለሆነች ብዙ ፈተና አለባትና ይህን ማንነቷን ጠብቃ ለመቀጠል የምትችለው በቤተ ክህነቱ በኩል ያለው ሊስተካከል የሚገባው ሁኔታ ሁሉ እንዲስተካከል ሲደረግ ነው። ያ በእግዚአብሔሩ መንገድ እንዲስተካከል ካልተደረገ የኢትዮጵያ ቤተ ሕዝቡም ቤተ መልክናውም መላው ያው በሰውኛ ተቋቁሞ በሰውኛ ይሠራ የነበረው መንግስት እንደሚወድቅ ያን ጊዜ አበክሬ በዚያ እድሜ በዚያ ደረጃዬ እየጻፍኩ አንዳንድ ጊዜ እዚያም ከመግባቴ በፊት ገና ተማሪ ቤትም እያለሁ በልጅነቴ ወረቀት እየጻፍኩ ማሳሰቢያ እየጻፍኩ ያንን በደብዳቤ ቤት በኩል በቀጥታ ለአፄ ኃይለ ሥላሴም ልክ እንደነበረ ትዝ ይለኛል። እና በዚህ አይነት ያው የታህሳሱ ግርግር ጊዜ ያው አቶ መኮንንም ሌሎችም ሁሉ ስለተገደሉ ያው የፈራሁት ነገር ስለደረሰ በቀጥታ በዚያን ጊዜ የቤተ ክህነቱ ሊቀ ካህናት ፓትርያርክ የሚባሉት ተጠባባቂ የነበሩት ብጹዕ አቡነ ቴዎፍሎስ ስለነበሩ፣ እሳቸው ዘንድ አያውቁኝም፣ በቀጥታ ሄጄ ራሴን አስተዋውቄ ይህንኑ መልእክት ለሳቸውም ነገርኳቸው። ከዚህ በኋላ ያው ጥቂት ጊዜ ቆይቶ ወደ ቤተ ክህነቱ ከቤተ ምልክናው ውስጥ ከነበረኝ አገልግሎት ወደዚያ ተዛውሬ ቤተ ክህነት የትምህርት፣ የስብከት፣ የማስታወቂያ፣ የድርሰት የእነዚህ ሁሉ ክፍሎች ስራ መሪ ተብዬ በዚያ ተቀምጬ ያው በቤተ ክህነቱ የነበረኝን አገልግሎት በዚያ ደረጃ ቀጥዬ ከዚያ መቼም ብዙ እቅድ ነበር። ብዙ የተዘጋጀ ስርዓተ ትምህርቱ ሁሉ ማለት በኢትዮጵያ ላይ እየደረሰ ያለው ችግር ሁሉ በስርዓተ ትምህርቱ በመንግስት ትምህርት ቤቶች ሁሉ የሚካሄደው የስርዓተ ትምህርቱ ችግር ስለሆነ የቤተ ክህነቱም ሆነ የሌላውም አንድነት ተጣምሮ ትክክለኛው ስርዓተ ትምህርት በኢትዮጵያ እግዚአብሔር መንግስት ስር ሊሆን የሚገባው ይሄ ነው በሚል ያንን ማዘጋጀት ተጀምሮ በጥሩ ሁኔታ እየተካሄደ ሳለ የሚያሳዝን ነው፣ መቼም የሚሰራ የነበረው እና እኔን ለዚሁ በቤተ ክህነት ባለኝ ኢትዮጵያ ቤተ ክርስቲያን ተካፋይ የምትሆንበት የዓለም አብያተ ክርስቲያናት ጉባኤ ኒው ዴሊ ላይ እንደ ሀገር በተደረገበት ጊዜ ለዚያ መልክተኛ ሆኜ የወጣቶቹንም ክፍል በዚያ በኩል ባለው ተወክዬ ጠቅላላውን ጉባኤ ላይ ደግሞ አባል ሆኜ እዚያ እንድገኝ ቀደም ብዬ ነበር ለብቻ የተላኩት እና እዚያ እያለሁ እዚሁ በቤተ ክህነቱ በኩል ማለት የት እንደሄደ አናውቅም በሚል ሌላ ሰው በእኔ ቦታ ላይ እንዲቀመጥበት ተጽፎ ደብዳቤ እኔ ከዚያ ጉባኤ ስመለስ ይህንን ደብዳቤ ተጽፎ አገኘሁ እና ነገሩ አልገባኝምን ማለት ነው። ድሮም ለዚህ ቦታ ተሰይሜ የተመደብኩት በቤተ ክህነቱም በቤተ መልክናውም በአፄ ኃይለ ሥላሴም ታውቆ ነው። አሁን ደግሞ የት እንደሄደ አናውቅም በሚል አይነት አጻጻፍ ይሄ ደብዳቤ ተጽፎ ስራው ለሌላ በተጠባባቂ እንዲሰጥ መደረጉ ምንድን ነው በሚል በጣም ገርሞኝ ማመንም አቅቶኝ፣ ያው ጉዳዩን ለሊቀ ካህናቱ፣ ለቤተ ክህነቱ መሪ ለሊቀ ካህናቱ በዚያን ጊዜ አቡነ ባስሌዮስ ነበሩ እና ምክትሉም አቡነ ቴዎፍሎስ ነበሩ ለነሱ ያው ቀርቦ ጉዳዩ እነሱም የማያውቁትና ትክክል አለመሆኑ ታውቆ በዚያ ስራዬን ቀጠልኩ። ማለት ይሄ ራሱ የሚያሳየው ምንድን ነው፣ አሁን በኋላ ተረዳሁት የኢትዮጵያ ውድቀት ቀደም ብሎ የታቀደ መሆኑን ነው። ውድቀቱ እንዲሆን የተፈለገው ያው በውጭዎች በባዕዳኑ የሚመራ መንግስት ስለነበረ ነው። ሌላ ምንም ስርዓተ ትምህርቱ ነው። የአንድን አገር ህዝብ ምንነት እና አቅጣጫው ወዴት እንደሆነ ወይም አቋሙ ምን እንደሆነ የሚገለጸው በስርዓተ ትምህርቱ ነው። ስለዚህ እኔ እዚያ ገብቼ ሊሆን በሚገባው መንገድ የኢትዮጵያን የትምህርት አካሄድ ወይም ስርዓተ ትምህርቱ ጥንትም የነበረ ነው ኢትዮጵያን ለዚህ ያበቃ በቤተ ክህነቱ በኩል የሚሰጠው ትምህርት እንደሆነ የታወቀ ነገር ነው ያ እንዲቀጥል አልተፈለገም እና ኢትዮጵያን ለማፍረስ ለማጥፋት በሰው በኩል በክፉዎች በባይዳን የተወጠነው በሀገር ውስጥም ያሉት ደግሞ ይህንን ተቀብለው መሳሪያ ሆነው ይህን ጥፋት ለማድረስ በተዘጋጁት ዘንድ አዎ ኢትዮጵያን ከዛሬ ካለችበት ሁኔታ እንድትወድቅ ለማድረግ የመጀመሪያው ጥረት በስርዓተ ትምህርቱ ላይ ነው የተደረገው። ስለዚህ በሚቀጥለው የክፍል ሁለት መርሃ ግብር የኢትዮጵያን ስርዓተ ትምህርት በሚመለከት ከሌሎች ተጓዳኝ ሀሳቦች ጋር የተመሳከረ ልዩ መርሃ ግብር ብናዘጋጅላችሁ መሆኑን በታላቅ ትሕትና እንገልጻለን። ስለምትከታተሉን እግዚአብሔር ይስጥልን።